ሀቢባ ላይ ጌም ላይ ነች ወይት፣ በሪፖርት እያደረጉ ይሆናሉ። ሪፖርት አድርገው ምን ያገኛሉ? እ ምንድን ነው የሚያደርጉት? ሪፖርት አድርገው አላደርጉ አመጣች

አሁን በዚህ ደግሞ፣ እኔ ግን የሚገርመኝ ከኔ በላይ ስንት ተሳዳቢ አለ? ከኔ በላይ ስንት የሚናገር አለ? ከኔ በላይ የሆነ ነገር የሆነ ነገር አንድ ነገር ስናገር የሚመራችሁ ነገር ለምን? ቆይ ቤታ እንደገና ገብታለች። ሰላም እንዴት ነህ? ስለሚወዱ ነው። አይ ዶንት ቲንክ ሶ። አሁን ወጥቼ አስወጣኝ። ራሱ ሙሉ በሙሉ እራሱ አጣፋኝ አስወጣኝ። ሰው እየሞከረብኝ ነው። ስልክሽን እንደዚህ አድርገሽ ሳይድ ንገርሽ፣ እስኪ ላጥፋ። ሰው ከኔ ኩል እየተጠቀመ ከሆነ ከሁሉም ስልክሽን አውጪ። እንዴት በሶስት ስልክ ነበረ የምትጠቀሙት? ቲክቶክ አንዱ ናሽ ናሳይና ሌላ ስልክ ካለ ላሳይሽ። እንደዚህ ቲክቶክ ውስጥ ግቢ አካውንት የሚለው እሺ፣ እንዲ ማኔጅ የሚለው ያለት ላስወጣ። አንድ አካውንት ገብቶብኛል ላስወጣ። በፒሲ የተገባ አካውንት አለ።

አይ በዚያ ያለ ሰው ይጋ ግራ ገባኝ። ገብቼ እኮ አየሁኝ እንት ላይ ማን አብሮ የሚጠቀም ሰው ካለ ብዬ ከኔ ውጪ አየው። ግን አንድ የፒሲ አየሁኝ። አንድ በፒሲ ተገባ ማለት ነው አሁን ዛሬ። ተወኝ፣ ተወኝ። ማን አለኝ እኔ ማርያም፣ ማንም ዝም ብይ ነው በቃ። እንትን ፈሳም ቀዳዳ እበልጠዋለሁ፣ አሸንፈዋለሁ ብሎ ስማኝ። እኔ ባሸንፍስ ውዶቼ? እሺ፣ ካሸነፍኩ ምንው ቅጣታችን? ቅጣት ነው የምንከታተው በጊፍት ነው፣ ወላይት ነው መቅጣት። አይ ጊፍቱ ይቆየ። ለምን መሰለህ፣ አሁን ተጎድቻለሁ። አሁን ተጎድተው እኮ አንበሳ ጊቢ ያለኝ ስታኝ አንድ ቤት፣ ጠባብ ቤት ውስጥ የምትቀመስ ሴትዮ የአንበሳ ዱር ማረባ መንጋ ያለኝ ነው። አልችልም፣ አልችልም፣ ለጊዜው አልችልም። በቅጣት እናድርገው። ምንድነው ቅጣት የሚሆነው? ኃይለኛ ቅጣት ይሆናል። ምር ቅጣት ሆል መንከባለል ማለት ምን ነውያዘራለቅኔ ይመስላል ይመስላል። እሺ ሶስት ስማ ሶስት ቅጣት እንሰጣለን። በቅጣት እንጫወት ከዛ እያየን እያየን ስንሄድ በእንትን እናደርጋለን

በታታ ሶስት ሺህ መግባት እንችላለን ጋይስ አለች አለች ትኖር አለች አትኖርም አይባልም ሲዲ ማለች ሁሌም እንዳለ ነው እኮ ሁሌ ሲዲዬ እንዳጫክኝ ሲዲ ተበቅ እንዳታረጊ ሲዲዬ የኔ ማን ምልኝ ተበቅ እንዳታረጊ ማመልከቻ አስገብቻለሁ ተበቅ ምንም ትላልቅ ጊፍት እንዳትልቁ ኦኬ ትናንሹ ትናንሹ ብቻ እንዳይበልጡ እንዳያሸንፉ ምቃ ትልልቅ ጊፍት አልፈልግም ምግብ ውስጥ ማለት ነው አፍ ውስጥ ስድስት ይሄ እንትን ውስጥ አልቀጣም የውሃ ነገር ነካ አልቀጣም። እሺ አሞራው ሻወር ችግር የለብኝም፣ ግን ይሄ እንትን ምንድን ነው? ሻወር እቀጣለሁ። ይሄ እንትን አልወድም። ይሄ መዘብዘፍ ምናም እንደዛ አልቀጣጣም። እሺ ሻወር ትወጃለሽ? አልወድም፣ ግን ለመጀመሪያ ጊዜ ከተቀጣ ለመጀመሪያ ጊዜ ሻወር ብቻ ከሆነ ከሌላ አልቀጣም። ይህንን ቢሶሶ የሚጨርሰው እና ያኛው ጌም ላይ በሻወር እንዝማማት። በጣም ካሸነፍሽ፣ ካሸነፍኩሽ

እን ምን ነው ዛሬ ዘገየ ዘገየ ዘገየ ልታረሳሳ ነው። ዘገየ ዘገየ ያጁ ያጁ ማመልከቻ አስገብቻለሁ ማመልከቻ አስገብቻለሁ። ጋይስ ደብሉን እንጠቀም። እንዳው ታሪክ ለስራ አሞራውን ዛሬ ላሸንፈው። ጋይስ አሞራውን ዛሬ ላሸንፈው። አሞራውን ዛሬ ያሸንፈው። እንዳው ሲጎርርሏል ሲጎርርሏል ምን ታብታብ አርጊ ታብታብ አርጉ ታብታብ አርጉ። ሁላችሁ በማርያም ሼር አርጉልኝ። ታብታብ አድርጉልኝ ታብታብ አድርጉልኝ። የለችም እንኳን አልኖርም። ሻወር ኢትስ ኦኬ ጋይስ። ላይክ ዋኩ ማንሰስ ነው እኮ ይሄ። ሌላ ነገር እንደዚሁ እንደለበስኩን ይሄ ሌላ የወጣጣ ነገር እንደማላደርግ እኔ ቤታ ታውቃላችሁ። ግን እንደዚሁ እንዳለው ነው እንትምለው እሱንም ደና ነገር ካሸነፈ ነው እንጂ ዝም ብዬ ዝም ብዬ አልቀጣምሽ፣ ውዶቼ ደና ነገር እንደዚህ ሁለት ሺ ምናምን ተሰጥቶ ሳይሆን ደና ነገር ደና አለ አይደለ? ደና ደና ፑሽ ከተደረገ ስናይፕ ከተደረገ ደና ነገር እንደ አሁኑ እንደዚህ የሆነ ሳይሆን ደና ነገር ከተደረገለት እንትላለው ግን ሰው የለው ሰው የለውም፣ ውዶቼ ምንም ማድረግ አንችልም። ታታ ደና ነገር ከተደረገለት እኔ ሻወር ምገበው ዝም ብዬ አለ ደና ነገር ከተነቀቀላት አሁን ምን ሁለት ሺ ላይ ነው። አቤት ግን አሞራው ካሸነፍኩ ግን በስማ አንድ ሁለተኛ ትጎርራት እግዚአብሔር ታብታብ አድርጉ። ጋይ ታብታብ አድርጉሁለተኛ ሌላ ነገር አልቀጣም ውዶቼ። እስኪ አጨቅጥቆኝ እንጫወት ውዶቼ። ታብታብ አድርጉ፣ ታብታብ አድርጉ። የማየውን ቅጣት እኔ አልቀጣም። ራሴ ና ግን ይሄ ጀስት ሻወር ብቻ ኢትስ ኦኬ። ምንም ችግር እሱም አሪፍ ነገር ካሸነፈኝ ነው። ዝም ብዬ አልቀጣም። ሺ ውዶቼ፣ ታብታብ አድርጉ። ውዶቼ፣ ታብታብ አድርጉ። አንተ አሞራው አንተ አሞራው፣ ከዚህ በኋላ አንድ ጉራ እንዳልሰማ ጌታ። አንድ ጉራ ትላንትና ህዝቡን ላጭቸዋሉ። አንድ ጉራ እንዳልሰማ ነው በየቀኑ አንድ ግላም ማለት ነው። ማን ያለው ግላም ሁላችሁ ሼር አድርጉ፣ ታብታብ አድርጉ። ኦኬ፣ ትልቅ ጊፍት አትስጡ። በቃ መብለጥ ብቻ ነው የምፈልገው። ትልቅ ጊፍት አትስጡ። ኦኬ፣ ብቻ እናሸንፋት። ልታሸንፈኝ የለባት። በቃ ምድር ላይ ማንም እንዲያሸንፈኝ አልፈልግም። ግላቡን ንጠቀመው ሁላችሁም ሊመጡ ይችላሉ። ባ ነው የዚህ ሰዎች እኮ ቤተሰቦች መጨረሻ ላይ ነው የሚመጡት። እሺ መሲ ጊፍታሬ ቴንክዩ ሶ ማች ቴንክዩ ቴንክዩ በጣም ነው የማመሰግነው። ማነ ውዴ ማነ ከሆነ ቤት ሰል ላይ መጣ ነው የሚመስለው። ቴንክዩ ውዴ አመሰግናል አንተ አንተ አንተ ሰቦና ሰቦና ጆይን ስትላቸዋል እኔ ላይ እየሰራችሁትኝ

አካውንቷን ሌላ ስልክ ላይ ከፍታው ትሆናለች። ከዚህ በዛ ሰው ሲጠቀምበት ኦፍኮርስ ይወጣል። ቆይማ እንዴ ቤታ ነ በህግ አምላክ አሜሪካ ተዘግቷል። ማርያምን ኧረ አልተዘግም ቀና ይሰትን ዳራ ስት ቤት ሽን ክፈቹ ብለዋት ቤታ ቤቷ እኮ ዝግ ነው። ቤት ላስገባት ነ ናሁም እንዴት ነው የሚዘጋው?